ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የሰኔ 3 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በባህር ዳር ዘንዘልማ የመጀመሪያው በዝንጀሮ ፈንጣጣ ቫይረስ የተጠቃ አንድ ሕፃን ልጅ ተገኝቷል። በባህር ዳርና አዲስ አበባ ስጋት ተደቅኗል። በጎንደር ጎጃምና ወሎ ቀጠናዎች አፋ ባሃ ካገዛዙ ጦር ጋር የሚያደርገውን ውጊያ አጠናክሮ እንደቀጠለ ነው። ዝርዝር የጦር ግንባር መረጃዎችን ይዘናል። የኢትዮጵያ ኢንሳይደር መስራችና ዋና አዘጋጁ ጋዜጠኛ ተስፋ ተስፋለም ወልደየስ መታሰሩ ተሰምተዋል። የሃላላ ኬላ ሪዞርት ገቢ የሰራተኞቹን ወረሃዊ ደሞዝ መሸፈን እንዳልቻለ ተገልጿል። ዘለንስኪ ተኩስ አቁም እየጠየቀን ባለንበት ወቅት ዛሬም በድሮንና በሚሳይል ድብደባ ተፈጽሞብናል ብለዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዝርዝር ዛሬ የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑ አሁኑኑ ቤተሰብ ይሁኑ። በባህር ዳር በዝንጀሮ ፈንጣጣ ቫይረስ የተጠቃ ህፃን ተገኘ። በባህር ዳር ዘንዘልማ የመጀመሪያው በዝንጀሮ ፈንጣጣ ቫይረስ የተጠቃ አንድ ህፃን ልጅ ተገኝተዋል። የምርመራ ናሙናው ወደ አዲስ አበባ ተልኮ በተደረገው ምርመራ ውጤቱ የዝንጀሮ ፈንጣጣ መሆኑ ተረጋግጧል። ስለሆነም ህብረተሰቡ አስፈላጊውን ጥንቃቄ ያድርግ ተብሏል። ከአንድ ቀን በፊት በአዲስ አበባ በዝንጀሮ ፈንጣጣ ቫይረስ የተጠቃ ሰው መገኘቱ ይታወቃል። የብልጽግናው መንግስት በአዲስ አበባ የተገኘውን ተጠቂ ይፋ አላደረገም። መረጃው እንዳይወጣ ሲወጣ ጭምር ተይዟል ነው የተባለው። ሆኖም አገዛዙ ሞያሌ አካባቢ በቫይረሱ የተጠቁ ሰዎች ብዛት አህዛዊ መረጃ ይፋ ማድረጉ ይታወቃል። በመንግስት በኩል አሁንም መረጃዎች እንዳይወጡ ነው ጥረት እየተደረገ ያለው። በጠቅላላ ሪፖርት ከተገለጸ ውጪ ቫይረሱ በአዲስ አበባና በባህር ዳር ከተሞች መገኘቱን ይፋ ማድረግ አልተፈለገም ተብሏል። የበሽታው አደገኛነት ግን የባህር ዳርና የአዲስ አበባን ህዝብ ስጋት ውስጥ የሚከት ሲሆን፣ መረጃውን መደበቅና ህዝብም ጥንቃቄ እንዳያደርግ ማድረግ የአገዛዙ መገለጫ ሆኗል። በጎንደር ጎጃምና ወሎ ቀጠናዎች አፋብሃ ከአገዛዙ ጦር ጋር የሚያደርገውን ውጊያ አጠናክሮ እንደቀጠለ ነው። በዛሬው ዕለት በርካታ ቁጥር ያለው የአድማ ብተና ኃይል የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ ስር የምትገኘውን አሰም ዜሮ አንደኛ ሻለቃን ለመክበብ በሶስት አቅጣጫ ቢሰለፉም በፋኖ ድባቅ ተመጥተዋል። በዚህም በአገዛዙ በኩል ስድስት ሲገደሉ ቁጥራቸው በውል ያልታወቀ ደግሞ ቁስለኛ ሆነው መመለሳቸው ተረጋግጧል። ከሟቾች መሀልም ልምድ ያለው ብሬን ተኳሽ እንደሚገኝበት ነው የተገለጸው። ተመሳሳይ የአፋ ውሃ ጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድ ቲሊሊ ከተማ ውስጥ ጀብድ ፈጽመዋል። ትሊሊ ዘንገና ብርጌድ ዛሬ ሰኔ 3 2017 ዓ ም ቲሊሊ ከተማ በመግባት ሆዳደሩን አድማ ብተና ቁም ስቅሎን ሲያሳዩት ቆይተው አምስት ሙት፣ ስድስቱን ቁስለኛ አድርገውተዋል። እንዲሁም የአፋ ውሃ ጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ሰኔ 2 2017 ዓ ም ዳርፉር ላይ ያለውን የአገዛዙን ኃይል አከርካሪውን ሲሰብረው ውለዋል። ከዳርፉር አውትሌት ለመግባት ያቀደውን ዕቅድ ለሁለት ሰዓት ተዋግቶ ቢትወደድ አያሌው መኮንን ብርጌድ ዳርፉርን ተቆጣጥሯል። ቀሪው ኃይል ሸሽቶ ሳንክራ ከተማ ገብተዋል። ማህበረሰቡም ትጥቁን አንስቶ ጥሩምባ ነፍቶ ይህን ከፋኖ ጎን በመሰለፍ የብልጽግናን ጦር አንገት አስደፍቶታል። በሌላ በኩል በወሎ ቀጠና ንጉስ ሚካኤል ኮር ነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር በጋራ የሚያደርጉት ተጋድሎ በድል ታጅቦ ቀጥሏል። ሁለቱ የንጉስ ሚካኤል አሊ ኮር ክፍለ ጦሮች ባለፉት አስር ቀናቶች መካነሰላም ዙሪያ እያደረጉት ያለው ተጋድሎ በድል ታጅቦ የቀጠለ ሲሆን ሰኔ 2 2017 ዓ ም ጄኔራል ዘውዱ ሰጣርጌ ለሐሰት ፕሮፓጋንዳው መካነሰላም ከተማ የሰበሰበውን ህዝብ ጥሎ እስኪሸሽ ድረስ ዙፋን ጠባቂ ሰራዊቱን ወደ አፈር ቀላቅለውታል። ለተከታታይ ቀናቶች እየተደረገ ባለው ተጋድሎ ሰኔ 1 2017 ዓ ም ምሽት አንድ ሰዓት ተዋ ላይ ዙፋን ጠባቂ ሰራዊቱ በመሸገበት በመረምረም ምሽግ ላይ ጥሎት የሄደውን ተተኳሽና መገናኛ ራዲዮ ሳይቀር በመማረክ ታላቅ ድል ተጎናጽፈዋል። መገናኛ ራዲዮው ከአንድ ከተደመሰሰ ከፍተኛ አመራር የተማረከ ነው። በተጋድሎ አገዛዙ ይዞት የነበረውን ተዋና ሰኞ ቀጠናን ጭምር በመልቀቅ ለፋኖቹ አስረክበዋል። በዚህ የተበሳጨው ጀነራል ዘውዱ ሰጣርጌ የታጀበበትን ዙሃ ሶስት በበታ ተራሮች ጫፍ በማስወጣት ወደ ንጹሐን ቢተኩስም በደረሰበት ጠንካራ መልሶ ማጥቃት መካነ ሰላም ከተማን ለቆ ለመሸሽ ተገዷል። ይህ በእንዴ እንዳለ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ኪንፋዝ በገላ ወረዳን ተቆጣጥሯል። የብልጽግናው ሰራዊት በኪንፋዝ በገላ ወረዳ በደረሰበት ተደጋጋሚ ምትና ጥቃት እንዲሁም ትጥቅና ስንቅ ማመላለስ እጥ ረመጥ እሳት ስለሆነበት ወረዳውን ሙሉ በሙሉ ለጎንደሬ በጋሻው ክፍለ ጦር አስረክቦ ወጥቷል። የአገዛዙ ሆዳደር ኃይል ከኪንቫዝ በገላ ወረዳ ተገዶና ተሸንፎ ሲወጣ ወይራ በር ላይ በነበረው እልህ አስጨራሽ አውደ ውጊያ ከ ሰላሳ አምስት በላይ ኃይሉ ተረሽኗል። ቁጥራቸው ከ57 በላይ የሚሆኑ ከቀላል እስከ ከባድ ቁስለኛ ሲሆኑ ብዙዎች እግራቸው ወደ መራበት አቅጣጫ በመሮጥ ሲጠፉ የተቀሩት እየተንጠባጠቡ ወደ አምባ ጊዮርጊስ ከተማ ገብተዋል። የአገዛዙ ኃይል በቀጠናው በተደጋጋሚ የደረሰበትን ሽንፈት ለመቀበል ከእግረኛ እስከ ድሮን ድረስ ተጠቅሞ ንጹሐንን ጨፍጭፎ ለመቆጣጠር ሞክሮ ሳይሳካለት ቀርቷል። የኢትዮጵያ ኢንሳይደር መስራችና ዋና አዘጋጁ ጋዜጠኛ ተስፋለም ወልደየስ መታሰሩ ተሰማ። በሀቅ ሚዲያና ኮሚኒኬሽን ስር የሚተዳደረው ኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ከትናንት በስቲያ ሰኔ 1 2017 ዓም በአገዛዙ የጸጥታ ኃይሎች በቁጥጥር ስር ውሏል። በአዲስ አበባ ከሚገኘው የሆን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ተስፋለም ሌሊቱን እስጢፋኖስ አካባቢ በሚገኝ የፖሊስ መምሪያ ህንፃ ውስጥ ወንበር ላይ እንዲያሳልፍ ተደርጓል። ተስፋ ለም የመጀመሪያውን ሌሊት ካሳለፈበት እስጢፋኖስ አካባቢ ከሚገኝ የፖሊስ መምሪያ ትናንት ሰኞ ሰኔ 2 2017 ቄራ አካባቢ ወደሚገኝ የፖሊስ መምሪያ ተዘዋውረዋል።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 ተስፋ አለም ሀሰተኛ መረጃ በማሰራጨት እንደተጠረጠረ ፍርድ ቤቱ ከእስር እንዲፈታ ትዕዛዝ በሰጠበት ደብዳቤ ላይ ሰፍሯል። የተስፋ አለም የዋስትና መብት እንዲከበር ከተሰጠው ትዕዛዝ በኋላ መርማሪ ፖሊስ በቃል ይግባኝ እንደሚጠይቅ ገልጿል። ይሁንና እስካሁን በይፋ ፍርድ ቤት ይግባኝ አልጠየቀም። የተስፋ አለም ዋስትና እንዲከበር ሀቅ ሚዲያ ና ኮሚኒኬሽን አስፈላጊውን ክፍያ ፈጽመው በፍርድ ቤቱ ለቂርቆስ ክፍለ ከተማ ፖሊስ መምሪያ የተጻፈው ደብዳቤ በሚመለከታቸው የፖሊስ መኮንን ሳይፈረምበት ቀርቷል። በዚህም ምክንያት ይህ መግለጫ ይፋ እስከሆነበት ሰዓት ድረስ ጋዜጠኛ ተስፋለም ወልደየስ በፍርድ ቤት የተረጋገጠለት የዋስትና መብት አልተከበረም። የሀላላ ኬላ ሪዞርት ገቢ የሰራተኞቹን ወርሃዊ ደሞዝ መሸፈን እንዳልቻለ ተገለጸ። ጠቅላይ ሚኒስትሩ ከሚመኩባቸውና በከፍተኛ ወጪ ካስገነቧቸው ፓርኮች፣ ሪዞርቶችና የመዝናኛ ስፍራዎች አንዱ የሆነው በዳውሮ ዞን የሚገኘው የሀላላ ኬላ ሪዞርት የሚያስገባው ገቢ የሰራተኞቹን ወርሃዊ ደሞዝ መሸፈን የማይችልበት ደረጃ ላይ መድረሱን የሪዞርቱ ሰራተኞች ገልጸዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የፈለጉ የሪዞርቱ ሰራተኛ ባለፉት ስድስት ወራት ውስጥ ሀላላ ኬላ ሪዞርትን የጎበኙት ስምንት የውጭ ሀገር ቱሪስቶችና ሰላሳ አራት የሀገር ውስጥ ጎብኚዎች ብቻ እንደሆኑ በመግለጽ ሪዞርቱ የሰው ድርቅ መጥቶታል፣ በማለት አስረድተዋል። ምንጮቹ አክለውም ሀላላ ኬላ ሪዞርት ስራ የጀመረ ሰሞን በተሰራለት ከፍተኛ የገጽታ ግንባታ ምክንያት ጠቅላይ ሚኒስትሩ ወደ ኢትዮጵያ እንዲመጡ ጥሪ ያደረጉላቸው ዲያስፖራዎች፣ የመንግስት ደጋፊ የሚዲያ ባለሙያዎችና ጥቂት የውጭ ሀገር ጎብኚዎች ሪዞርቱን በተከታታይ ጎብኝተውት እንደነበር በማስታወስ ከቅርብ ጊዜ ወዲህ ግን ሀላላ ኬላ ተገልጋይ የሌለው ሪዞርት ሆኗል፣ በማለት የሪዞርቱን ወቅታዊ ሁኔታ አብራርተዋል። በዚህ ምክንያት የሀላላ ኬላ ሪዞርት የሚያስ የሚያስገኘው ገቢ የሰራተኞቹን ወርሃዊ ደሞዝ መሸፈን የማይችልበት ደረጃ ላይ መድረሱ ተመላክቷል ሁኔታዎች በዚሁ ከቀጠሉ የሰራተኛ ቅነሳ ሊደረግ ይችላል የሚል ፍርሃት አድሮብናል በማለት መረጃውን ያደረሱ የሪዞርቱ ሰራተኛ ስጋታቸውን አያይዘው ለዞብል ፖስት ገልጸዋል አብይ አህመድ ለፓርኮች መዝናኛ ስፍራዎችና ሪዞርቶች ግንባታ ከ2.2 ትሪሊዮን የኢትዮጵያ ብር ወይም ከ17 ቢሊዮን የአሜሪካ ዶላር በላይ ወጪ ማድረጋቸውን የተለያዩ መረጃዎች ያሳያሉ ይሁን እንጂ እንደ ሃላላ ኬላ ያሉ ከፍተኛ ገንዘብ የፈሰሰባቸው ሪዞርቶች በጎብኚዎች እጥረት ስራቸው አደጋ ላይ ወድቋል። የሀላላ ኬላ ሪዞርት ከገጠሞ ችግር ጋር ተያይዞ የማያባራ ጦርነት፣ የመሰረተ ልማት እጦት፣ የሀገር ውስጥ ተፈናቃዮች መብዛት፣ የአስቸኳይ የምግብ እርዳታና መሰል አንገብጋቢ ጉዳዮች ባጋጠሟት ሀገር የአብይ አህመድ መንግስት የአገሪቷን ከፍተኛ ሀብት በቅንጡ ፕሮጀክቶች ላይ ማፍሰሱ ለኢትዮጵያውያን የሚያስገኘው ፋይዳ እንደሌለ ማሳያ ተደርጎ ሊወሰድ ይችላል። ዘለንስኪ ተኩስ አቁም እየጠየቅን ባለንበት ወቅት ዛሬም በድሮንና በሚሳይል ድብደባ ተፈጽሞብናል አለው። ሩሲያ ጦርነቱ ከተጀመረ አንስቶ ትልቁ የሚባለውን ጥቃት መፈጸሟን የዩክሬኑ ፕሬዚዳንት ተናግረዋል። ፕሬዚዳንት ዘለንስኪ ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክት የሩሲያ ሚሳይሎችና ድሮኖች በአሜሪካና በሌሎችም የዓለማችን አገራት የሚደረገውን የሰላም ጥረት ቅርቃር ውስጥ ከተውታል። ተኩስ አቁም እየጠየቅን ባለበት ወቅት ዛሬም በከፍተኛ ሁኔታ በድሮንና በሚሳይሎች ተደብድበናል። የዛሬው ጥቃት ከኬቭ አንስቶ እስከ ኦዴሳ፣ ዲምፕሮ እና ቼርኔቭ ድረስ የዘለቀ ነበር ብለዋል። እንደ ዘለንስኪ ገለጻ ሩሲያ ዛሬ የተኮሰችው 315 ድሮኖችን ሲሆን በተጨማሪም ሰባት ሚሳይሎች ይገኙበታል። ከሚሳኤሎቹ መካከል ሰሜን ኮሪያ ሰራሽ ባለስቲክ ሚሳኤል መሆናቸውንም ገልጸዋል። ዘለንስኪ ሲቀጥሉ በዚህ ጥቃት መኖሪያ ህንፃዎችና የከተማ መሰረተ ልማቶቻችን ወድመዋል። በኦዴሳ የእናቶች ሆስፒታል ጭምር የሩሲያ ኢላማ ነበር። 13 ሰዎች ሲቆስሉ የሞቱም አሉ። ለቤተሰቦቻቸው መጽናናትን እመኛለሁ ብለዋል። በዚህ ጥቃት ከመላው ዓለም አፋጣኝ ምላሽ ካልተሰጠ ሩሲያ ተመሳሳይ ጥቃት ልታደርስ እንደምትችል ጠቁመውም